ሊዮ ቶሎስቶይ ይሰኛል። ከራሺያ ምድር በቅሎ ዓለምን ያነጋገረ ራሱ ተረት የሆነ ሰው ነው። በትዳሩ ደስተኛ ባለመሆኑ ህይወት ትራዲጂ እንደነበረችበት የሚነገረው ሊዮ ቶሎስቶይ ወደ አንድ የምድር ባቡር ማረፊያ ቦታ ላይ ሄዶ እንደተቀመጠ ነው የሚነገረው። ሞት የሚከተለው ነበረና ከ11 ቀን በኋላ በጣም የሚገርመው እነዛ ደብዳቤዎችን ሲያነብ ወደ ኋላ በመሄድ በጣም ያለቅሳሉ። ታዲያስ፣ እንደምን ናችሁ? ጤና ይስጥልን። በሱፍ ቃር ትገኝ ይሰኛለሁ። ዛሬ የማነሳላችሁ በዘመንና ወሬ ፕሮግራማችን ያው ዘመንና ወሬ ማይደል? ከዘመኑ ውስጥ በህይወታቸው በዘመናቸው መልካም ነገር ሰርተው ያለፉ ዓለም አቀፍ፣ አህጉር አቀፍና ሀገር አቀፍ ግለሰቦች ይኖራሉ። ከነዛ መካከል ወደ ባህር ማዶ ነው ምንጓዘው። ሊዮ ቶልስቶይ ይሰኛል። ከራሺያ ምድር በቅሎ ዓለምን ያነጋገረ ራሱ ተረት የሆነ ሰው ነው። አብራችሁን ትሆኑ ዘንድ ጋብዛለሁ። በተለይም ስለሱ ያልተነገሩ የተነገሩም ሊሆኑ ይችላሉ ሀሳቦችን እናነሳለን። ከወደዳችሁት ላይክ፣ ኮመንትና ሼር እንዲሁም ደግሞ ሰብስክራይብ በማድረግ ተወዳጁን አብራችሁን ቆዩ። መልካም ጊዜ። ዛሬ የማነሳላችሁ ሁላችሁም ታውቁታላችሁ። በጣም አለማችን ላይ ተጽዕኖ ፈጥሮ የኖረና የሞተ ሰው ነው። ይህ ሰው እጅግ በጣም የተከበረ እና ከመሞቱ ከ20 ዓመት በፊት እንደ ሃይማኖታዊ ጉዞ ያለማቋረጥ በርካቶች ወደ ቤቱ የተመሙለት ነው። ስንጣቂ ለመንካት እንኳን ወደ ቤቱ በመምጣት ልብሱን በመዳሰስ ቃላቱን በመልቀም አብሮት ያሳለፉ ድንቅ ሰው ነው። ይሰው በዕለት ተዕለት ሕይወት ውስጥ የሚያደርጋቸው ጥቃቅናቸው የተባሉ ነገሮች እንኳን ሳይቀሩ በዝርዝር ጓደኞቹ ቤቱ ሄደው በመኖር ጽፈዋል፣ አስፍረዋል። የዛሬው የሀሳብ እንግዳ ቶልስቶይ ይሰኛል። ይህ ሰው እጅግ በጣም የተከበረና ከመሞቱ ከ20 ዓመታት በፊት እንደ ሃይማኖታዊ ጉዞ ያለማቋረጥ ማብቂያ በሌለው ሁኔታ ፊቱን በጨረፍታ ቢሆን ለማየት ድምፁን ለመስማት፣ እንደዚሁም የልብሱን ስንጣቂ ለመንካት በርካቶች እንደ ሃይማኖታዊ ጉዞ ወደ ቤቱ ተጉዘዋል። ጓደኞቹ ቤቱ መጥተው ለአመታት በመቀመጥ ከአንደበቱ የሚወጣውን እያንዳንዷን ልዩ ልዩ ቃላትና ምልክት ጽፈው አስፍረዋል። በዕለት ተዕለት ህይወቱ ውስጥ የሚያደርጋቸው ጥቃቅን ናቸው የተባሉ ነገሮች እንኳን ሳይቀሩ በቮሊዩም ደረጃ ተጽፈዋል፣ ተከትበዋል። ይህ ሰው መጽሐፍም ጭምር ነው፣ ሊዮ ቶሎስቶይ ይሰኛል። እነዚህ ጽሁፎች እንግዲህ በትላልቅ ቮሊዩሞች ደረጃ ለመታተም ችለዋል። ይህ ሰው ጸሐፊ ብቻ ሳይሆን መጽሐፍም ጭምር ነው ይባላል። የዛሬ የሀሳብ እንግዳይ ነው ሊዮ ቶሎስቶይ ጤና ወደ 23000 የሚጠጋ መጽሐፍት እንዲሁም በ56000 መጽሔቶችና ጋዜጦች ላይ ስለ አስተሳሰቡ እጅግ በጣም ብዙ መጻጽፎች ተጽፈዋል። በግሉ የጻፋቸው መጽሐፎች ወደ 100000 ቮሊሞች ይጠጋሉ። የሊዮ ቶልስቶይ የህይወት ታሪክ ልክ እንደራሱ ራሱ ልቦለድ መጽሐፍቶች ልዩ ውበት አለው ተብሎ ይነገራል። ይህ ሰው 42 ክፍሎች ባሉት ግዙፍ የሀብታም ቤት ውስጥ ነው ያደገው። ዙሪያው በጥንታዊ የራሺያ መኳንንትና ሀብት ተከቦ ያደገ ልጥጥ ያለ ሀብታም ነው ይሉታል። እንግዲህ በህይወት ማክተሚያው ጊዜው ግን በስተርጅናው ሀብቱን በሙሉ ለድሃ በመሸጥ አከፋፍሎ ከሰጠ በኋላ አንድ ሳንቲም እንኳን ሳይኖረው ባዶ ጊሱን ብቻውን በራሺያ የምድር ባቡር ጣቢያዎች በገበሬዎች ተከቦ ነበር ህይወቱ እንዳለፈ የሚነገረው። በወጣትነቱ ሁሉንም የኃጢአት አይነቶች ሰርቻለሁ ይላል። ያው ሰው አይደል እሱ እንግዲህ እንዳመነው ነው። እንግዲህ የምላችሁ በስተኋላ እድሜው ላይ ግን የኢየሱስ ክርስቶስን አስተምሮ ቃል በቃል በመቀበልና የተቀበለውንም ደግሞ በድርጊት ለመለወጥ በመሞከር የኖረ ኖሮም የሞተ ግለሰብ ነው። የሚገርመው በወጣትነት ጊዜው ኮሌጅ ገብቶ ትምህርቱን እንደወደቀ ይነገራል። እንዲሁም መምህራኖቹ በጣም የደደበ ጭንቅላት ያለው ነው በማለት ተስፋ ቆርጦ ተስፋ ሊያስቆርጡት የሞከሩት ይህ ሰው ከ30 ዓመት ቆይታ በኋላ ዓለምን ያነጋገረ ዓለምም ወደ እሱ ያስተመመ በርከት ያሉ መጽሐፎችን በመጻፍ ታውቋል። እንግዲህ ይህ መጽሐፎች ውስጥ በተለይም በጣም የታወቀበት መጽሐፍ ዋር ኤንድ ፒስ እና አና ካሬኒና ይሰኛሉ። ከጊዜ በኋላ በእነዚህ በሰራቸው መጽሐፎች ግን እጅግ በጣም ደስተኛ እንዳልነበር ነው የሚነገረው። በተቃራኒው ስለ ፍቅር፣ ስለ ሰላም፣ ስለ ደህንነት በተለያዩ በራሪ ጽሁፎች በመጻፍ በአራት ዓመት ውስጥ ሁለት ሚሊዮን ቅጆች በጋሪ ቤት ለቤት እንዲከፋፈል በማድረግም ሰላምን የሰበከ ሰው እንደሆነ ተነግሮናል። እንግዲህ እንደ ጸሐፊው ስታገለግል የነበረችው ሴት ልጁ እስከ መጨረሻ ውስጥ ትንፋሱ ድረስ አብራው ቆይታ አብራው የኖረች ልጁ በመጨረሻ አካባቢም ዘ ትራጀዲ ኦፍ ቶሎስቶይ የሚል መጽሐፍ በአባቷ ታሪክ ዙሪያ ጽፋ ላለም አበርክታለች። እንግዲህ በትዳሩ ደስተኛ ባለመሆኑ ህይወት ትራጀዲ እንደነበረችበት የሚነገረው ሊዮ ቶሎስቶይ ሚስቱ ዝናን እውቀትን ሀብትንና ተዝናኖትን በመምረጧ እሱን አጥብቃ በመሻቷ በቤታቸው ውስጥ በተቃራኒው የጭቅጭቅ መንፈስ በመግባቱ በጣም እንዲሁ ደግሞ ቀናተኛ በመሆኑ ትዳራቸው ሊቀጥል እንዳልቻለ ነው የሚነገረው። በስተርጅና ዘመኑ ወደ 82 ዓመት ሲጠጋም ሊዮ ቶልስቶይ ከሚወዳትና ለዘመናት አብሮ ከኖሩ ባለቤቱ ጋር በእነዚህና ቅድም ባነሷቸው ምክንያቶች ሳይግባቡ በመቅረታቸው ለመለያየት እንደበቁ ነው የሚነገረው። በተለይም ያው የጥላቸው መንስኤ የሚባለው በዋናነት የሚነሳው ስራዎቹን የሮያሊቲ ባለቤትነት መብት ሳይወስድ በነፃ በማሳተሙና የመብት ጥያቄውን ለሕዝብ በማስተላለፉ በነፃ እንዲገለገሉ በማድረጉም ጭምር በኢኮኖሚ ተጠቃሚ አልሆንም በሚል ሰበብ በተለይ ከባለቤቱ ጋር በጣም ሲጣሉ እንደነበር ነው የሚነገረው። በእርግጥም በጣም ተወደው ስለነበረ አንዳንዴ አቡሸዋ ሲነሳ ከአምሳ ዓመታት በፊት ይጽፍላት የነበሩትን የፍቅር ደብዳቤዎች ታመጣለትና እንዲያነብላት ታደርጋለች። እሱም በስሜት በፍቅር ተወጦ ያነብላታል። በጣም የሚገርመው እነዛ ደብዳቤዎችን ሲያነብ ወደ ኋላ በመሄድ በጣም ያለቅሳሉ፣ በጣም ይጣላሉ፣ በጣም ደግሞ እንደገና ይዋደዳሉ። ያው ሰው በትዝታም አይደለም የሚኖረው። የኋላ የኋላ ግን እጅግ በጣም ሊግባቡና ሊስማሙ ባለመቻላቸው በ82 ዓመቱ እኩለ ሌሊት ላይ ወዴት እንደሚሄድ ሳያውቅ ሊዮ ቶልስቶይ ተነስቶ እግር ወደ መራው ቦታ ይጓዛል። የሚገርመው እግሩ ወደ መራበት ቦታ ሲሄድ ግን አብሮት ይከተለው የነበረው መላከሞትም አብሮት ተከትሎት እንደነበር ነው የሚነገረው። ከቤቱ በወጣ ከ11 ቀን በኋላ እንደሞተ ይነገራል። የሞቱ መንስኤ ደግሞ የሳምባ ምች እንደሆነ ነው በርካቶች ስለሱ ታሪክ የጻፉ ሰዎች የሚናገሩት። በጣም የሚገርመው በተለይም በባቡር ጣቢያ ከመሞቱ የመጨረሻዎቹ ሰዓታት በኋላ የተናገረው ነገር አለምን ያስደመመ ነበር። ምንድነው ይለው? በጣር ላይ እያለ የተናገረውም አምላክ እያንዳንዱን ነገር ያስተካክላል ካለ በኋላ በመጨረሻ ቃሉ መሞከር፣ ሁልጊዜ መሞከር በማለት ነበረ ህይወቱ ያለፈው። ቸርቆዩኝ